ታላቅ የመሰራጭ ጊፍት ሪል ስቴት በደንበኞቹ ጥያቄ መሰረት ለሁለተኛ ጊዜ ታላቅ የሽያጭ ምርሃ ግብር መስከረም ሃያ ዘጠኝ እስከ ጥቅምት ስምንት ድረስ አዘጋጅቶ የቤት ባለቤት የሆኑ ብሎታል ግንባታቸው ከ50 በላይ የደረሱ አፓርትመንቶችና የንግድ ሱቆችን በመሀል ከተማ በለጋሃር ሲምሲ ፖል አትላስ እንዲሁም ስቆችን በመርካቶ ተክለ ሃይማኖት አዘጋጅተናል። ምን ይሄ ብቻ! በአዲስ ዓመት የሽያጭ ኤክስፖ ለሚሳተፉ ደንበኞቻችን 20% እስከ 22% ቅናሽ 5545 የባንክ አማራጭ እንዲሁም በ5% ቅድመ ክፍያና በረጅም ጊዜ የባንክ ብድር ለሽያጭ አቅርበናል። አስታውሱ ከመስከረም 29 እስከ ጥቅምት 8 ቀድመው ለሚመጡ ደንበኞቻችን ደግሞ ለየት ያሉ ጥቅማ ጥቅሞችን ይዘን ቀርበናል። በዚህ ሳይት ባለው የሽያጭ መርሃ ግብር ላይ ለመመስገብ መረጃ ለመውሰድ ከፈለጉ ሽያጭ ቢሮአችን ስልክ 09103510 እንዲሁም 0907365069 ይደውሉ። ጊፍት ሪል ስቴት። ይህ አዋዜ ልዩ ነው። ዛሬ በፈረንጅ አቆጣጠር ኦክቶበር 7 2025፣ በኢትዮጵያ መስከረም 27 2018 ነው። ይህ ቀን ከዛሬ ሁለት ዓመት በፊት አንድ ሺህ ሁለት መቶ እስራኤላውያን የተገደሉበትና ከ251 በታጋችናት ወደ ጋዛ የተወሰዱበት የሐማስ አሰቃቂ ጥቃት ተካሄደበት ሁለተኛ ዓመት ነው። የፕሬዚደንት ዶናልድ ትራምፕ የጋዛ ተኩስ አቁም እቅድ ላይ የተመሠረተ የመጨረሻ ስምምነትን ለማረጋገጥ በትናንትናው እለት በግብፅ ድርድር ተጀምረዋል። ከአሜሪካ፣ ኳታር፣ ግብፅና ቱርክ የተጣጡ አሸማጋዮች ፊት እስራኤልና ሐማስ የሚያደርጉት ይህ ድርድር ጥቂት ቀናት እንደሚፈጅ ታውቋል። ፕሬዚዳንት ዶናልድ ትራምፕ አርብ ዕለት የሐማስ ምላሽ ከደረሳቸው በኋላም እስራኤል ጋዛ ውስጥ የምታደርገውን ጥቃት እንድታቆም መጠየቃቸው አይዘነጋም። ይሁን እንጂ ሲኤንኤን ከአርብ በኋላም ከአንድ መቶ በላይ ሰዎች መገደላቸውን ዘግበዋል። መልካሙ ዜና ግን ይህን ሁሉ ሰቆቃ ማስቀረት የሚችለው የካይሮ ድርድር ገንቢ በሆነ መንፈስ እየተካሄደ ስለመሆኑ የግብፅ ዜና አውታሮች እያወጁ ይገኛሉ። ይህ እንዲህ እንዳለ እስራኤል ላይ አሰቃቂው የሐማስ ጥቃት በተፈጸመበት ኦክቶበር 7 በኢትዮጵያ መስከረም 26 2016 ሁለተኛ ዓመት ዛሬ ኦክቶበር 2025 በኢትዮጵያ መስከረም 27 2018 ላይ የእንግሊዙ ጠቅላይ ሚኒስትር ስታርመር ቀሪዎቹ የእስራኤል ታጋቾች እንዲፈቱም፣ ተጨማሪ እርዳታዎች ወደ ጋዛ እንዲገቡና ለዘላቂ ሰላም እመርታ እንዲታይ ጥሪ አድርገዋል። ያን ቀን አሉ የእንግሊዙ ጠቅላይ ሚኒስትር፣ ያን ቀን ኦክቶበር 7 2023 መስከረም 26 2016 ያየነውን እርኩሳት ጊዜ አያደበዝዘውም ብለዋል። ሲቀጥሉም ያን ቀን የተካሄደውን ፍጅት አይሁዳውያን በገዛ መኖሪያ ቤታቸው ውስጥ ያሰቃየና የገደለም። ጨካኝና አረመንያዊ ሲሉ ገልጸውታል የሀያ ሲንዋር መር ሐማስ ልክ የዛሬ ሁለት ዓመት ኦክቶበር 7 ዛሬ ነበረም በእስራኤል ላይ ያልተጠበቀ ጥቃት አካሄደው 1200 እስራኤላውያን የፈጀውና 251 ሰዎችን ደግሞ ወደ ጋዛ አግቶ የወሰደው አሁንም ድረስ በሐማስና በዛን ዕለት ጥቃት በተሳተፉ ሌሎች ታጣቂዎች ወይም አንጃዎች የፍልስጤም አንጃዎች እጅ 48 ታጋቾች ይገኛሉ። ከመካከላቸው ሀያዎቹ በሕይወት እንዳሉ ሲታመን፣ ቀሪዎቹ ግን የሞቱ ናቸው። እስራኤል ጥቃቱን ተከትሎ ባወጀችው የጋዛ ጦርነት እስካሁን ከ67,000 በላይ ፍልስጤማውያን ተገድለዋል። ከነዚህ ውስጥ ፕሬዝደንት ዶናልድ ትራምፕ በሰላም ሐሳባቸው ላይ እንደገለጹት 25 ሺህ ያህሉ የሐማስ ተዋጊዎች ናቸው፣ ራሱ የሀያ ሲንዋርን ጨምሮም ጦርነቱ ገፍቶ ገፍቶ የጋዛን የተወሰነ ክፍል ለረሃብ እንደዳረገውም ይዘገባል። ይህን አሰቃቂ ጦርነት ለመቋጨት በግብጿ የቀይ ባህር ዳርቻ የመዝናኛ ከተማ ሻርማ የተጀመረው ድርድር ዛሬ ሁለተኛ ቀኑን ይዟል። የፕሬዝደንት ትራምፕ የሰላም ዕቅድ ሐማስ እስራኤላውያኑን ታጋቾች በአንድ ጊዜ እንዲለቅና እስራኤል ደግሞ ከ200 በላይ የተመረጡ በነፍሰ ግድያ ዕድሜ ልክ የተፈረደባቸውን ጨምሮም ከኦክቶበር 7 በኋላ በቁጥጥር ስር የዋሉም ተጨማሪ 1700 ፍልስጤማውያን እስረኞችን እንድትፈታ ይጠይቃል። አሸማጊያዎቹ እያደራደሩ ያሉት እስራኤል ወታደሮቿን በቀስ በቀስ ሂደት ከጋዛ አስወጥታ ለመጨረስ የሚወስድባትን ጊዜ ጨምሮ የጋዛ አስተዳደርን ከባለሙያ ፍልስጤማውያን ለተመረጠ ጊዜያዊ መንግሥት ማሸጋገር ወይም ማስረከብንና የእስራኤልን እግር ተከትሎ ጋዛን የሚረከብ ዓለም አቀፍ አረጋጊ ኃይል ምስረታ ላይ ስምምነት ላይ ለመድረስ ይጥራል። ፕሬዚደንት ዶናልድ ትራምፕ በድርድሩ ላይ ሐማስ ትልቅ ቀናነት እያሳየ ነው ብለዋል። ስምምነት ላይ እንደምንደርስ ከልቤ አስባለሁ ብለዋል። ይህ በእንዲህ እንዳለ የተባበሩት መንግሥታት ድርጅት የእርዳታ ሰጪ ቡድኖች ወደ ጋዛ ፈጥነው ለመግባት ግቡ የምትለዋን ትዕዛዝ ለመስማት አቆብቁበው እየጠበቁ መሆኑ ተሰማ። ግዙፍ የእርዳታ አቅርቦት የፕሬዝደንት ትራምፕ የሰላም እቅድ በግብፁ ስብሰባ ላይ መጽደቁን እየተጠባበቀ ነው። ከጸደቀ ጋዛ በየቀኑም ከስድስት መቶ ያላነሱም በከባድ መኪናዎች ጢምጥቅ ያሉ የተለያዩ ሕይወታድን የእርዳታ አቅርቦቶችን ማግኘት ትጀምራለች። ለምግብ የምታደርገው ግፊያና መከራ ይቀራል። ሕፃናት ይታከማሉም፣ አባቶች በቤታቸው እረፍት ያገኛሉ። ምግብ መጠለያና የመሳሰሉት ለሕይወት መሰረታዊ የሆኑ አግባቦች በፍጥነት የሚካሄዱበት ሁኔታ ይጀመራል። ዓለም አቀፉ የቀይ መስቀል ኮሚቴ እስራኤላውያኑን ታጋቾች ሁለት ዓመት ሙሉ ከታጀሉበት እገታና ወደ ሁለት ሺህ የሚደርሱ ፍልስጤማውያን ከማቀቁባቸው እስር ቤቶች ነፃ ለማውጣት በሚደረገው ልውውጥ ሰብአዊ አቀላጣፊ ሆኖ ለመስራት ዝግጁ መሆኑን አረጋግጠዋል። ይህ በእንዲህ እንዳለ የኦክቶበር ሰባቱ ጥቃት ሰለባ በሆናቸው ደቡባዊ እስራኤል ሐማስ የዛሬ ሁለት ዓመት አስከፊ ጭፍጨፋ በፈጸመባት የጋዛ ድንበር አካባቢዎች የማስታወሻ ሁነቶች እየተካሄደ ነው በዕለቱ አውላላ መስክ ላይ በተዘጋጀ ኖቫ የተባለ የሙዚቃ ድግስ ላይ ታድመው ከነበሩ ሺዎች እስራኤላውያን ወጣቶች መካከል አራት መቶ ያህሎቹ መፈየታቸው አይዘነጋም በደርዘኖች የሚቆጠሩ ዜጎች ታግተው የተወሰዱት እዛው ድንበር ላይ ከምትገኘው ሬማ መንደር ውስጥ ነበረ። በሙዚቃ ድግሱ ቦታ ላይና በሬማ መንደር የሰለባዎች ስምና ፎቶግራፍን የያዙም መዘከሪያ ሰሌዳዎች መደዳውን ተደርድረዋል። አበቦችና ሌሎች ጥልቅ የስሜት መግለጫዎች ተከምረዋል። ሐዘንተኛ ቤተሰቦች የሐዘን ድንኳኖች ለመዘርጋት ማቀዳቸውም ታውቋል። ሌሎች በደርዘን የሚቆጠሩ እስራኤላውያን የረገፉባት የክፋር አዛ ኪቡዝ እንደዚሁም ሐማስ የመጀመሪያዎቹን የሮኬት ሩምታ በከፈተበት ሰዓት ላይ የመታሰቢያ ፕሮግራማቸውን ጀምረዋል። ወደ ግብፁ ድርድር ስንመለስ እስራኤሎቹና ሐማሶች ፊት ለፊት በቀጥታ አያወሩም። የተለያየ ክፍል ውስጥ ሆነው በግብፅና በኳታር ባለስልጣኖች መልእክተኛነት ነው የሚነጋገሩት። በመካከላቸው ያለው መዳማት አይን ላይን እንዲተያዩ አያስችላቸውም። እስራኤል በዚህ ቀን የዛሬ ሁለት ዓመት በደረሰባት ጥቃት ምክንያት በከፈተችው የጋዛ ጦርነት እንደሞቱ ሞቱ ከሚነገረው 67160 ፍልስጤማውያን መካከል 18 ሺህ ሕፃናት መሆናቸውን ሐማስ የሚመራው የጋዛ ጤና ጥበቃ ሚኒስቴር አስታውቋል። የተባበሩት መንግሥታት ዋና ጸሐፊ አንቶኒዮ ጉተሬዝ የዛሬው ኦክቶበር 7 ሁለተኛ ዓመት ማስታወሻን ምክንያት አድርገው ባስተላለፉት መልእክት የፕሬዝደንት ዶናልድ ትራምፕ የሰላም ዕቅድ ይህን አሰቃቂ ጦርነት ለማብቃት ትልቅ ዕድል ይሰጣል ብለዋል። በእስራኤል እና በሐማስ ተደራዳሪዎች መካከል ሆነው ሁለቱን ወደ ስምምነት ነጥብ ለማቃረብ በአሜሪካ በኩል ልዩ መልእክተኛ ስቲቭ ዊትኮፍናም የፕሬዝደንት ትራምፕ ልጅ ባለቤት ያሬድ ኩሽነር ይገኛሉ። በኳታር በኩል ውጭ ጉዳይ ሚኒስትሩ ሼክ መሐመድ አልታኒ ተገኝተዋል። ፕሬዝደንት ዶናልድ ትራምፕ በማኅበራዊ ገጻቸው ባስተላለፉት መልእክት ፍጠኑ ፍጠኑ። የታጋቾች ነፃ መውጣትን ጨምሮ የመጀመሪያው የሰላም ዕቅድ ክፍል በዚህ ሳምንት መፈጸም አለበት ብለዋል። ትራምፕ በኢትዮጵያ ሌሊቱን ለጋዜጠኞች ሲናገሩም ሐማስ በጣም አስፈላጊ የሆኑ ነጥቦች ላይ እየተስማማ ነው ብለዋል። ስምምነት እንደምንጨብጥ ከልቤ ይሰማኛል ብለዋል። ለድርድሩ ቅርብ የሆነ አንድ ፍልስጤማዊ ባለሥልጣን ልኡካናቱ የትናንት ድርድራቸውን ያገባደዱት በጣም ከመሸ በኋላ ነበር ብለዋል። ዛሬም ብዙ ይነጋገራሉ ሲል ገልጸዋል። የትናንቱ ድርድር እንዳበቃ ሁሉም ወደ እራታቸውና መኝታቸው የሄዱት በጥሩ መንፈስ እንደነበርም ገልጿል። ዳንኤል እንግዲህ ጠቅለል ባለመልኩ ለማቅረብ የሞከርኩት ነው የዚህ የግብፁ ድርድር ይህንን በከፍተኛ ዓለም አቀፋዊ ድጋፍ የተገለጸ የፕሬዚደንት ዶናልድ ትራምፕን ባለ 20 ነጥብ የሰላም እቅድ ተግባራዊ ለማድረግ የተረጋገጠ ስምምነት ልንሰማ የምንችልበት አጋጣሚ ነው እና ይህ የካይሮ ድርድር ስኬታማ ሆኖ ከተፈጸመ ስለ እውነት ማለት ይቻላል ትልቅ ብስራት ነው። ለዓለም ጭምር በጣም ሰቆቃ የበዛበት ክልል ነው። በዚህ ሰዓት በሁለቱም ግራና ቀኝ ብዙ ቁጥራቸው ቀላል የማይባል በሚሊዮኖች የሚቆጠሩ እስራኤላውያንና ፍልስጤማውያን፣ በዛ በኩል ታጋቾችን፣ በዚህ በኩል ታጋቾችን፣ በዛ በኩል ደግሞ ፍልስጤማውያን እስረኞችን ነፃ መውጣት፣ በዋነኛነት የጦርነቱ መቆም የጦርነቱን መቆም ተከትሎ ደግሞ ዳግም የህይወት ችግኝ የሚተከልበትን አጋጣሚ የሚጠብቁ እጅግ ብዙ ናቸው፣ ይጠመለዋል ማለት ይቻላል። አሁን እንግዲህ በዋነኛነት ካይሮ ላይ እየተደረገ ያለው ድርድር በሐማስ በኩል ትጥቁን ፈቶ እንደሚከስም በፍልስጤም በጋዛ በጋዛ ወይም በፍልስጤም መጻኢ የፖለቲካ እድል ውስጥ ቦታ እንደማይኖረው አምኖም ይህን ተቀብሎ ራሱን የሚበትንበት እንዲሆን ይጠይቃል የሰላም እቅዱ። ነገር ግን ይህንን ከተቀበለ አሁን በውጊያ ላይ ያሉ የሐማስ አዋጊዎች የሚሆኑ ተራ ተዋጊዎች፣ ሁሉም ምሕረት፣ አጠቃላይ ምሕረት ይወርድላቸዋል ነው የሚለው አይጠየቁም በማንኛውም መልኩ። ከፈለጉ እዛው ጋዛ እንደ ማንኛውም ሰላማዊ ሰው በሰላማዊ ስራ ላይ ተሰማርቶ መኖር ይችላሉ፣ ከፈለጉም ከሀገር መውጣት የፈለጉትም የሚሄዱበት እስካለ ድረስ ወደሚሄዱበት ሀገር በሰላም እንዲወጡ ሁኔታዎች ይመቻቹላቸዋል የሚል ነው። ሐማስ ወይም በተመለከተ የሚጠይቀው አንዱ ነገር እስራኤል በማንኛውም ሁኔታ አዘናግታ በማንኛውም ጊዜ ምንም አይነት የግድያ እርምጃ እንደማትወስድባቸው ዋስትና ይፈልጋል። ይሁን እንጂ ሐማስ የፍልስጤም አስተዳደርን ከፍልስጤማውያን ባለሙያዎች ለሚመረጥ ቴክኖክራት የሽግግር መንግሥት ለማስረከብ ፍቃደኛ መሆኑን ገልጿል። ይህ ትልቅ ዜና ነው። ነገር ግን የእሱን ትጥቅ መፍታትና ፍልስጤምን በበላይነት የሽግግር መንግስቱን በበላይነት የሚቆጣጠር ወይም ሁኔታዎችን የበላይ ሆኖ የሚመራ ዓለም አቀፍ ቦርድ ኦፍ ፒስ የተባለ የሰላም ቦርድ ይቋቋማል ይላል። ይህን በዋነኛነት የሚመሩት ራሳቸው ዶናልድ ትራምፕ እንደ በላይ ጠባቂ አድርገን ልንወስዳቸው እንችላለን። በእሳቸው ስር ግን አክቲቭሊ የመሪነቱን ቦታ የሚይዙት የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር እንደሚሉ ተገምቷል። እዚህ ላይ ሐማስ ፈቃደኛ አለመሆኑ ነው የሚሰማው። በተለይም ቶኒ ብሌርን በተመለከተ እንደዚሁም ደግሞ ራሱ ይህንን አካል የሽግግር መንግስቱን የሚቆጣጠረውን ዓለም አቀፋዊ አካል ከአንዱ ኦኩፓየር ወደ ሌላው ኦኩፓየር ከአንዱ ገዢ ወደ ሌላው ገዢ የመተላለፍ ሂደት ነው ብሎ ውስጥ ውስጡን እንደሚገልጽ ነው እየሰማን ያለ ነው። በዚህ በኩል እስራኤል እንድትወጣ እየታገልን፣ ሌላ ደግሞ ጋዛን በቁጥጥሩ ስር የሚያስገባ የውጭ ኃይል ማስረከብ ትክክል አይደለም ብሎ ያምናል። ዞሮ ዞሮ ይህንን በዚህ ድርድር ላይ እንግዲህ አንዱ ነጥብ ይህንን እንዲቀበል ነው። ከዛ በተረፈ የእስራኤል ወታደሮች በቀስ በቀስ ከጋዛ ይወጣሉ ይላል። መጀመሪያ ወደኋላ ከሆነ ቦታ ተነስተው ወደኋላ የሚመጡበት ቦታ መስመር አለው። በዚህ በሀያ ነጥቡ የሰላም እቅድ መሰረት ከዛ በኋላ ሁለተኛ ምዕራፍ እየተባለ ነው ወደኋላ እራሳቸውን ራሳቸውን እያስወጡ የሚሄዱት። ሐማስ በዚህ ላይ ግልጽ ያለ በአጠቃላይ የእስራኤል ወታደሮች በሙሉ ከጋዛ ሙሉ በሙሉ እንደሚወጡ እንዲረጋገጥለት ይፈልጋል። እስራኤል በማንኛውም መንገድ ለወታደራዊ ዓላማ በሚል ሽራፊ የጋዛን መሬት ይዛ እንድትቀጥል አይፈልግም። አንዱ ድርድር ነው ይሄም ከዛም በላይ ደግሞ ይህ የቀስ በቀስ መውጣት የሚለው የእስራኤልን ተጠቃሎ መውጫ ጊዜ ምን ያህል ጊዜ ይሁን የሚለውን አብሮ የሚወስን ነው። እዚህ ላይ ስምምነት እንዲደረስ ሁሉም ሰው ተስፋ እያደረገ ነው። ምክንያቱም በዚህ ጉዳይ ላይ የእስራኤሉ ጠቅላይ ሚኒስትር እየሰጡ ያሉት መግለጫ እስራኤል ለደህንነቷ ከሲባል የተወሰነ የተወሰነ መስመር የተወሰነ ቁራሽ ግዛት ላይ ወታደሮቿን እንደምታቆይ ላልታወቀ ጊዜ እንደምታቆይ ስለሚናገሩ ነው። ይህም ብቻ ሳይሆን ይህ የባላያ ነጥብ የሰላም እቅድ ዓላማው መጨረሻውን ሲያስቀምጥ የጋዛን መልሶ ግንባታ የጋዛን ዲራዲካላይዝድ መሆን ወይም ደግሞ ከጽንፈኛ አስተምህሮ፣ አመለካከቶች፣ ሰበካዎች፣ ሴራዎች እንደዚህ አይነት ነገሮች በሙሉ መጽዳት እንዳለባትና ከእስራኤል ጋር ስምም ሆኖ የሚኖር ማህበረሰብ መፍጠር እንዳለባት የሚያስገነዝብ ነው። በምዕራብ ዳርቻ ያለው የመሐሙድ አባስ ራስ ገዝ የፍልስጤን መንግስትም ራሱን በውስጡ ፖለቲካዊ ማረቆች ፖለቲካዊ ማረሚያዎች እንዲያደርግና በተመሳሳይ ሁኔታ ማንኛውንም የጽንፈኛነት ቅሪቶች እንዲያስወግድ ይጠበቅበታል፣ የፖለቲካ ታድሶ እንዲያደርግ ከዛ በኋላ ግን ከጋዛ መልማት ከጋዛ መልሶ ግንባታ ጋር ተያይዞ በአጠቃላይ ጋዛንና ምዕራብ ዳርቻን አጣምሮ እንዲይዝ የሚፈለገው አንድ ወጥ የፍልስጤን መንግስት ነው። አሁን ጋዛ በነገራችን ላይ እስካሁን ድረስ ጦርነቱን በፊት ቢሆን ጋዛ ሐምስታን ነበር የምትባል ወይም ሐማስ የሐማስ ጋዛ ለብቻዋ በሐማስ ስር ነች። ምዕራብ ዳርቻ ደግሞ ለብቻው በመሐሙድ አባስ ፋታ ፓርቲ መንግስት ስር ነበረ። አሁን ግን ይህ የፋታ የምዕራብ ዳርቻ አስተዳደር ጋዛንም አጣምሮ ነው እንግዲህ በሂደት ማለት ነው። ስለዚህ ፍልስጤማውያን መሬታቸው ሙሉ ጋዛና ሙሉ ምዕራብ ዳርቻ እንዲሆን ያለማል። ከዛ በኋላ ዋና ከተማቸው የጥንቷ ኢየሩሳሌም እንድትሆን ነው። ይሄ ከፍተኛ ድርድርና መግባባት ብዙ ምንድን የሚባለው ብዙ አንዱ ለሌላው በቅንነት ይሄ እንዲህ ቢሆን ለአንተ እንዲህ ቢሆን የሚሉ ነገሮችን የሚጠይቁ ናቸው። በሂደት እነዚህ ቅድም ያልኩ የጽንፈኛነት መጥፋት እነዚህ ሁለት ህዝቦች አብረው ለመኖር የሚያስችላቸውን መልካም መንፈስ የመገንባቱ ሂደት በጠንካራ መንፈስ የሚካሄድ ከሆነ እና ይህም ደግሞ የራሱ ሽልማቶች ስላሉት ምክንያቱም በእስራኤልና በአረቦች መካከል በጣም ታሪካዊ የሆነ የጉርብትና የዲፕሎማሲ ግንኙነቶችን ሙሉ በሙሉ ማስቀጠል የሚችል እና አጠቃላይ ዶናልድ ትራምፕ በኩራት እየተናገረ ያሉት ከ ከሶስት ሺህ ዓመት በኋላ መካከለኛው ምስራቅ ውስጥ እንደዚህ አይነት ዝም ያለ ሰላም ሀኬት አልባ መካከለኛው ምስራቅን ለመፍጠር የሚያስችል ምዕራፍ ላይ ነው ብለው የሚያምኑት። ስለዚህ የሰላም እቅዱ እንግዲህ በእነዚህ ሁኔታዎች ደረጃ በደረጃ እየፈጸመ የፍልስጤም ሀገረ መንግስት እንዲፈጠር በር የሚከፍት ነው። ስለዚህ እነዚህ ሁኔታዎች ተግባራዊ መሆን እንዲችሉ በእነዚህ አንኳር ነጥቦች ላይ በሐማስ ትጥቅ ፈትቶ መበተን ላይ እና በፍልስጤማያን ሕይወት ላይ ምንም አይነት ተሳትፎ የማይኖረውን እውነታ እንዲቀበል ማሳመን ነው የካይሮው ይሄን ማመናል። በሌላ በኩል ደግሞ የጠቅላይ ሚኒስትር ቤንያሚን ኔተንያሁ መንግስት ደግሞ የፍልስጤም ሀገረ መንግስትን አይቀበልም። ጠቅላይ ሚኒስትሩም ይህም በተመለከተ ምንም እንኳ ስምምነቱን የተቀበሉት ቢሆንም ይህንን ስምምነቱ እንደውም ይህንን እንደማይልና በጽኑ እንደሚታገሉት የገለጹበት ንግግር አለ ዳንኤል። ስለዚህ ይህም ደግሞ በራሱ ሐማስ ብቻ ሳይሆን አሸማጋዮቹ ወገኖችም ከእስራኤል መስማት የሚፈልጉበት ነው። ዋስትና ማግኘት የሚፈልጉበት ነው። የእስራኤል ወታደሮች የሚወጡበት በጊዜ ሰሌዳ ውስጥ ተጠቃልለው የሚወጡበት ቀንና ሁኔታ መረጋገጥን ይፈልጋል ሐማስ። ሐማስ ያቀረበው ራሱን ምንድን ነው የፍልስጤምን ቀጣይ ሁኔታ በተመለከተ ብሔራዊ የውይይት መድረክ የፍልስጤማውያን ተፈጥሮ በውይይት ተርጎ መወሰን አለበት የሚል ሀሳብ ይዞ መጥቶ ነበረ። በዛ ውይይት ላይም ራሱን አሳታፊ የሚያደርግበት ነበረ። ይህን ደግሞ እስራኤል ፈጽሞ የምትቀበለው አይደለም። ስለዚህ እነዚህ አይነት ግራና ቀኝ የሚጎረባብጡ የሰላም እቅዱን ተቀባይነት ያንገጫገጩ ሁኔታዎች ታርቀው አንድ አይነት ሁለቱም ወገኖች በአደራዳሪዎቹ ፊት እና በጽሁፍ የሚቀመጥ ውል ቋጥረው ስምምነቱን አጽድቀው ይነሳሉ ነው ተስፋው። ዳንኤል ይህ ከሆነ እንግዲህ ስለ እውነት ነው የምነግርህ ሰላም ተፈጠረ ማለት ነው። ዓለም የኦክቶበር 7 ጥቃት ከተፈጸመ አሁን ሁለተኛ ዓመቱን ይዟልና አሁን እንግዲህ የዶናልድ ትራምፕ የሰላም እቅድን ሐማስ የሚቀበል ከሆነና ነገሮች በሰላም የሚፈቱ ከሆነ ዶናልድ ትራምፕ የኖቤል ሽልማትን የመሸለማቸው ነገር እርግጥ አይሆንም ወይ የኖቤል ሰላም ሽልማቱን ሪሊ እርግጠኛ ነኝ በጣም ማለት በዚህ ዓመቱ የኖቤል ሰላም ሽልማት ተሸላሚ እንዲሆኑ ታቅተዋል በተለያዩ ወገኖች ብይሄን ማመን እፈልጋለሁ። ምክንያቱም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔተንያሁና የፓኪስታን መንግስት ያጯቸው ዘግይተው ነው የነሱ የሚያገለግላቸው የሚቀጥለው የፈረንጆች ዓመት ማለት አሁን ከፊታችን ያለው የሚመጣው የ2026 ተሸላሚ እንዲሆኑ ማለት ነው። እሱ ደግሞ የ2026 ተሸላሚ የሚሆኑት የ2026 ማብቂያ ገደማ ማለት እንደዚህ እንዳለው እንዳሁኑ ጥቅምት ወር ውስጥ ነው የሚሆነው። ነገር ግን ከነዚህ ሁለት ከእስራኤል ጠቅላይ ሚኒስትርና ከፓኪስታን መንግስት በፊት በሰዓቱና በአግባቡ ያጫቸው ወገኖች እንዳሉ ማመን እፈልጋለሁ እና ይህ ከሆነ እና የዚህ የኖቤል ሰላም ኮሚቴው እስካሁን ካልመረጠ ነው ዳንኤል፣ እስካሁን ከቀረቡለት ወደ ሶስት መቶ 38 እጩዎች መካከል ዶናልድ ትራምፕን ምርጦ ካልሆነ ማለት የፊታችን አርብ ነው የሚያሳውቀው የዚህ ዓመቱን የኖቤል የሰላም አሸናፊ የሚያሳውቀው አርብ ነው። ስለዚህ ምናልባት ኦሬዲ መርጧቸው ሊሆን ይችላል አሸናፊ አድርጎ፣ አለበለዛ ደግሞ ምርጫውን ገና ሁኔታዎችን እያየ እየተከታተለ ሊሆን ይችላል። እና ምርጫውንም የሚያካሄደው ወአርብለት የሚያሳውቀው አርብለት እንደመሆኑ መጠን አርብለት ተቀምጦ የሚያሳውቀው እንደሚሆን ነው። እንግዲህ ማመን ያለብን ያ ከሆነና ከዚህ ከካይሮ ከግብፅ እንዲህ አይነት ዜና የሚሰማ ከሆነ፣ እኔም እንዳንተ ነኝ ዳንኤል የኖቤል ሰላም አሸናፊ አድርጎ ሊያውጃቸው ይችላል። በጣም ጥሩ ዓለም ለትንታኔው አመሰግናለሁ መልካም ቀን ይሁንልህ መልካም ቀን ዳንኤል ታላቅ የምሥራች ጊፍት ሪል ስቴት በደንበኞቹ ጥያቄ መሰረት ለሁለተኛ ጊዜ ታላቅ የሽያጭ መርሃ ግብር ከመስከረም 29 እስከ ጥቅምት ስምንት ድረስ አዘጋጅቶ የቤት ባለቤት ይሆኑ ብሎታል ግንባታቸው ከ50 በላይ የደረሱ አፓርትመንቶችና የንግድ ሱቆችን በመሃል ከተማ በለገሃር ሲምሲ ፖል አትላስ እንዲሁም ሱቆችን በመርካቶ ተክለ ሃይማኖት አዘጋጅተናል። ምን ይሄ ብቻ! በአዲስ ዓመት የሽያጭ ኤክስፖ ለሚሳተፉ ደንበኞቻችን 20% እስከ 22% ቅናሽ 55 የባንክ አማራጭ እንዲሁም በ5% ቅድመ ክፍያና በረጅም ጊዜ የባንክ ብድር ለሽያጭ አቅርበናል። አስታውሱ ከመስከረም 29 እስከ ጥቅምት 8። ቀድሞ ለሚመጡ ደንበኞቻችን ደግሞ ለየት ያሉ ጥቅማ ጥቅሞችን ይዘን ቀርበናል። በዚህ ሳይት ባለው የሽያጭ መርሃ ግብር ላይ ለመመስገብ መረጃ ለመውሰድ ከፈለጉ ለሽያጭ ቢሮችን ስልክ 09103510 እንዲሁም 09073659 ይደውሉ። ጊፍት ሪል ስቴት